በጣም ቆየው ቀድማታቡእ ቴዲዬ ሁልጊዜ እንደምለው ለምትከፍተው መድረክ ምስጋና ይድረስልኝ። እኔ በአጋጣሚ ነገርየው ሲጀመር ሁሉ አንተ ገስት ላይ ነበርኩና እንደውም ሪከርድ የተደረገው በየቲክቶክ ሲዘዋወር በጣም ብዙ ሰዎች እየደወሉ እንዲ አንቺ እርዳታዎች ደግሞ ምልሰሪ ገባሽ ምናምን እያሉ የእኔ ፎቶ ስለነበረ ብዙዎች ይጠይቁኝ ነበረ።

ይሄን ጉዳይ እንደው በጣም ነፃ ሆኜ ለማየት በጣም ሞክሬያለሁ። የነበሩት መድረኮች በጣም ነፃ እንደውም ቴዲ፣ በጣም መወቀስ ካለብህ ለፍራኦል ያሳየኸው ትግስት፣ ለፍራኦል የሰጠኸው እድል ባይናችን የሚታይ ነገር ስለነበረ መወቀስ ካለብህ እዛ ላይ ልትወቀስ ትችላለህ። ግን እኔ እሱን የማልወቅስበት አንደኛ ተበደልኩ ብላ ችግር ደርሶብኛል ብላ የመጣች ሰው ስላለች

የእሷ ችግር እንዲፈታ ከመፈለግህ እንደሆነ በደንብ ስለገባኝ እዛ ላይ ምንም ዳውት የለኝም። እኔ እዚህ ውስጥ እንደምታውቁት እኔና ቴምር አንስማማም በፖለቲካ ለትንሽ ደቂቃም እንኳን መነጋገር አንችልም። ግን ሀቅ አላት ይችልች ላለፈው ሶስት ዓመት ሚሰማታታ መከራዋን ስታየ የነበረች ሴት ነች። ቴምር ምንም አይነት የፖለቲካ ምናምን አቋም ሊኖራት ይችላል። ኢቨንም እኔና ቴምር አማራ ሆነ

አንግባባ በፖለቲካ ያ ሌላ ጉዳይ ነው ሀቋ ግን ተደብቆ ለሶስት ዓመት እችል ስትንከራተት ነው የቆየችው በየቤቱ ይሄ ደግሞ እንዳይሰማ እንዳትሰማ ጉዳዩ በገለልተኛ ወገን እንዳይታይ የተደረገበት ምክንያት አለው ይሄ ምን አይነት ስራ እንደሚሰራ ያው ብዙዎች ከኋላ መተው የተናገሩት የነበረ ነገር ነው ግን በዚህ መድረክ ላይ መታ ተናግራለች በስነስርዓት ለመዳኘት ተሞክሯል

መረጃዎችን በስነ ስርዓት ለማጥራት በጣም ተሞክሯል። ትዚህ ል ከሆነ እነዚህ ይሄ መረጃው ትክክል ነው፣ ትክክል አይደለም ምናምን የሚሉ ነገሮች ባክፋየር እንደሚያደርጉ ገና ሂደቱ ያስታውቅ ነበር። አደገኛ ሂደት ስለነበረው ግን መሀል ላይ ትዚህ ል ከሆነ እኔ አንድ ልጅ ገብታ ፊራኦልን ለመን ነው በወዙ ብንለው፣ በሰበህቱ ብንለው እውነት ለመናገር እኔ የዛን ቀን ይሄ ልጅ

በቃ ትክክለኛ መረጃ ባይኖረው ይህን ያህል ለምንስ ይጨክናል? የሚል እምነት እንዲዝ አርጎ ነበረ። በጣም ለመን ነው እንዲህ አይነት እንትን ውስጥ አንግባ። ሴት ልጅ ናት። ህይወቴ ተመሰቃቀለ፣ እያለች በአንተ ምክንያት መከራ የሁኝ፣ የማልፈልገው ያላሰብኩት የህይወት አቅጣጫ ውስጥ አስገባኝ። በነገራችን ላይ ሁሉም ሰው መታዘብ ያለበት ነገር አንዳንዶች ሲሉ ሰማሉ፣ ነፃ ገበያ ነው ምናምን ሲሉ

ቴምርዛ የመጣችው ጉዳይ ነፃ ገበያ አይደለም። የሞራል ጉዳይ ነው፣ ተጭበረበርኩኝ፣ ባለማወቄ ተጭበረበርኩኝ፣ ለፍቼ ደክሜ ያጠራቀምኩትን ገንዘብ ባከነብኝ ብላን የመጣችሁ የነፃ ገበያ ጉዳይ አይደለም ሴት ልጅ ስለሆነች ነው። በነገራችን ላይ እንደዛ ያደርግ ወንድ ልጅ ቢሆንማ ሽጉጥ ይዞ የሚኖርበት ቤት ድረስ ይሄዳል። ወንድ አበሻ ቢሆን እንደዛ አያደርግም። ከዚህ በፊት ያደራደሩትም ሰዎች በቃ አንቺ ተይ በቃ ምናምን ብለው አያልፉም ነበረ

ሴት ልጅ መሆኗን ምንም እንደማታደርገው ስላወቀ ነው እንዲህ አይነት ጨዋታ ውስጥ የተገባው። በቃ ልጅቷ የተናገረችው ነገር ገበያ አይደለም። ይሄ እውቀት የለኝም አመንኩኝ በማመኔ ተጭበርብሬ ያለውኝ የኢትዮጵያ ሕዝብ ይፍረደኝ ብላ ነው የመጣችው። ሌላ ምንም ነገር ብላ አልመጣችም። በዛ ሰዓት ግን የተወሰን ሰዎች ገብተን እባክህን በቃ ከዚህ በላይ እሷ እኮ ትዚላችሁ ከሆነ አምጥታ ትብር ሰጥ ስትባል

ደስ ያለውን ነው ያለችው። አልተመነችም እንኳን እንኳን ሌላ ቀርቶ ማለት ነው አልተመነችም። ደስ ያለውን የሚችለውን ነገር ያድርግ ብላ በሀቅ ጎንበስ ብላ ነገሩን ለመፍታት ተሞክሮ ነበር። አይ እሷ የምታወራው ውሸት ነው፣ ማስረጃዎች አሉኝ፣ ጊዜ ያስፈልገኛል፣ በዚህ በዚህ በዚህ ጊዜ እየመጣለሁ። ከዛ ደግሞ የዛን ቀን ሁላችንም ስንለምነው እምቢ ብሎ አንድ ብር እንደውም 19 ሺ ዶላር ለእሷ ቀን ላት

ሪከርድ ተደርጓል። አንድ ብር ከሸጥኩበት አትርፌ ባት ከሆነ ሃምሳ ሺህ ዶላር እሰጣታለሁ ብሎ የተለያየ ነው። ይኸው የመጨረሻው ማስረጃ ሲመጣ ሃምሳ ምናምን መቶ ሃምሳ ምናምን ዶላር ተብሎ መጣ። እሺ ይሄስ ታዲያ ምንድን ነው? ፍትሃዊቱ ጋ ነው? ቃል የገባውስ ነገር ምንድን ነው? እኔ አንዳንዶች እያየው ነበረ። መወገን ካለባችሁ ከሴቷ ጎን ነበር የምትቆሙት። ሴት ልጅ ናት

ብዙ ዋጋ ከፍላለች። ለዛውም በሰው ሀገር ወጣትነቷን ልጅነቷን ከፍላ ያመጣችው ገንዘብ ነው። ዝም ብላ አላመጣችው። ሴት ልጅ ስትጎዳ ከሴት ልጅ ጎን ቆመን ፊራኦልን ብንጫ ነው ይሻል ነበረ። ምክንያቱም ምንም ስለማይሆን እሱ እሷ፣ ግን የደረሰባትን ብዙ ነገር ስትናገር ማንም ሰው ጆሮ ሊሰጣት አልፈለገም። የእውነት አምላክ ነው። ሶስት ዓመት ሙሉ ተንከራታ እዚህ ቤት የመጣችሁ የምር እውነት ለመናገር ሀቅ አላት ይችልች

በዛ ላይ ደግሞ ያየሁት ምን መሰለ፣ ቴምር በጣም ጠንካራ ሴት ነች። ይሄ ያልሰበራት ሚዲያው ያልሰበራት በየቦታው የተሰደበች በየቦታው ማዓት ነገር ስትባል ነበረ። ቴምርን ያላበረታታን ከቴምር ጎን ያልቆምን ከየትኞቹም ሴቶች ጎን ልንቆም እንደማንችል ነው የሚሰማኝ። በቃ ከዚህ በላይ ጀግንነት ምን አለ? መኪናውን ሰጥቷት አይሆንም ሲላት ከዜሮ ጀምራ እኮ ነው መንጃ ፈቃድ አውጥታ የሄደችው።

ማንም ወንድ ልጅ የማያደርገውን ነገር የደፈረች ሴት ናት። የእውነት ጀግና ናት። ለእኔ ጀግና ነች። አሁንም ተሰብራት ቀርም አሚን ራሷን በብዙ ነገር አስተካክላ እንደምትሄድ ተስፋ አረጋለሁ። እኔ ግን ለፊራኦሉ የማስተላልፈው ነገር እምባዋስ ይቀናል ወይ ነው። ሕይወቷን ባሰበችው ቁጥር ተኝታ በተነሳች ቁጥር እግዚአብሔር ይፍረድበት የሚል ነገር ይመጣል። ውሸቷን እንኳን ቢሆን ከአንተ ቢያልፍ ይሻል ነበረ። ሀቅ አይቀርም፣ ሀዘን አይቀርም።

በየቀኑ ግን በአንተ ምክንያት እየታመመች እንድትኖር ማድረግህ በጣም በጣም በጣም ስህተት ነው። አሁንም ጊዜው አለ። ይችል ተበድላለች። ብዙ ውጣ ውረድ አይታለች። በየቦታው የተገዙ ሰዳቢዎች እየሰደቧት ነው የሚውሉት። አይቻለሁ፣ ሁለት ቀን ሶስት ቀን እያየት ነው። ተገዥዎች እንደሆኑ ይታወቃሉ። ተገዥዎች እየሰደቧት ነው የሚውሉት። እንዴ ዳኞ ባለች ሀቄ ውጣ፣ ተበድያለሁ። ይሄ ኮ የሚያሳዩት አቃላችሁ። አለ ብዙ ሰዎች ተበድለው

መጥተው እንዳይናገሩ አፍ ማዘጋት ነው የተያዘው። ትንሽ ቆይተን እናያለን። ብዙ ሰው ይመጣል። በብዙ በደል ውስጥ ያለፈ በተለይ ታዋቂ ሰዎች ሰዎችን እየበደሉ ግን ደግሞ ማፈን ስለሚችሉ ተበድለው የተቀመጡ ሰዎችን እናያለን። ይህንን ነው እያበረታታን ያለነው። እኔ ከሴቷ ጎን ያልቆመ ሰው ምንም አይነት ነገር ላይ አብሮ ይቆማል ብዬ አላስብም። መድረኩ ትክክለኛ ነው። መድረኩን ለመራቅ የተሄደበትን ሂደት አይተነዋል።

በደንብ አይተነዋል። ተዚህ ልክ ከሆነ ሀቅ ካለህ እነዚህ እርዳታ የሚሰበስቡ ሰዎች በልተው ከሆነ ለምን ከመድረክ ትጠፋለህ? ለምን ከቲክቶክ ላይ ትጠፋለህ ብዬ ጥያቄውን እንኳን ያቀረብኩለት ነው እኔ እና አሁን ፊራኦልን ስለምትወዱት ለመሸፈን ምናምን የምትሄዱ ሰዎች አትጠቅሙትም። ሰው ስህተት ከሰራ ስህተት ሰርተሃል መባል አለበት ሰው

ማይሆን ነገር ውስጥ ከገባ መመለስ አለበት ምክንያቱም ፊራኦልም የኢትዮጵያ ልጅ ነው የእኛ ልጅ ነው ስህተቱን ሸፍኖ ወይም ከሱ ጎን ቆሜ አሁን በዚህ ሰዓት ከሱ ጋር ስለሆንኩ አሳይቻለሁ ብሎ እሱን አይጠቅመውም ገደል ነው የሚከተው እውነተኛ ሰዎች ፊራኦል እዚህም ቲክታክ ላይ እንዲቆይ የምትፈልጉ ፊራኦል የተሻለ ሰው እንዲሆን የምትፈልጉ ሰዎች ካላችሁ ከሀቅ ጎን ቁሙ ስህተት ከሰራ ስህተት ሰርተሃል በሉት እንጂ በውሸት አትካቡት ምንም አይጠቅመውም ይጥለዋል አያነሳውም ይህን ለማለት ነው ቴንኪዩ